ስለ ሰላምና ስለ ምድራችን መጎብኘት የጌታ ጸጋና ምሕረት በእውነት በምድሪቱ እንዲበዛ በጌታ ፊት እንሆናለን። ከወንድማችን ከዘመድኩን ጋር በዚህ ርዕስ እንጸለያለን። በላይ በሰማያት ያለህ የዓለማት ሁሉ ፈጣሪ የእኛ አባት እግዚአብሔር ልሁሉ ሆንክ የህይወታችን ጠባቂ የነፍሳችን ጌታ እግዚአብሔር በምትወደው ልጅህ በጌታ በኢየሱስ ክርስቶስም እናመሰግንሃለን። እግዚአብሔር ሆይ ስለ በዛው ምሕረትና ቸርነትህም በጌታ በኢየሱስ ክርስቶስም ክብሩን ሁሉ አንተ እንሰዋልሃለን። እግዚአብሔር ሆይ ደግሞም ስላበዛልን ምጸጋም በጌታ በኢየሱስ ክርስቶስም እናመሰግንሃለን። እግዚአብሔር ሆይ አንተ የሁሉ ፈጣሪ የሁሉ አስገኝ ነህና እግዚአብሔር አባቶች ደግሞም ስለዚህ ማንነትህም በኢየሱስ ክርስቶስም እናመሰግንሃለን። እግዚአብሔር ሆይ ለአንተ ዘመን የማይቆጠርልህ ከዘመን ውጭ ያለህ ህያው የሆን ከአምላክ ነህና እግዚአብሔር አባት ሆይ ስለዚህ ማንነትህም በምትወደው ልጅ በጌታ በኢየሱስ ክርስቶስም እናመሰግንሃለን። እግዚአብሔር ሆይ በምስጋና ደግሞ በፊትህ እንቀርባለን። አባት እግዚአብሔር ሆይ ምድራችን እንድታሰባት ምድራችን አንተ ደግሞ እንድትጎበኛትም እግዚአብሔር አባት ሆይ በኢየሱስ ክርስቶስም እንጸለያለን። አባት እግዚአብሔር ሆይ እችን ጎስቋላ ምድር አንተ ደግሞ እግዚአብሔር አባት ሆይ ምሕረት እንድታደግላት ቸርነትን ሁሉ እንድታበዛላትም እግዚአብሔር አባት ሆይ በኢየሱስ ክርስቶስም እንለምናሃለን። ሰላም እንዲሰፍንም እግዚአብሔር አባት ሆይ በኢየሱስ ክርስቶስም እንጸልያለን። አባት እግዚአብሔር ሆይ በዚች ምድር ላይ ጌታዊ ደግሞ ምስራቁንም ምዕራቡ በዚች ምድር ላይ ደግሞ ደምን ሊጠጣ የወጣ ክፉ ከመድራችን ላይ ደግሞ በልጅ በጌታ በኢየሱስ ኃይል ደግሞ የተመታ እንዲሆንም እንጸልያለን። አባት እግዚአብሔር ሆይ ይች ምድር አንተ እንድትጎበኛት ሰላሟን ደግሞ እንድትመልስም እግዚአብሔር አባት ሆይ በኢየሱስ ክርስቶስም እንለምናሃለን። ጌታ ሆይ ደግሞም ለብዙዎች ጊዜታ መረጋጋትና ሰላም እንዲመጣ እግዚአብሔር አባት ሆይ ደግሞም እናትም አባትም የሚፈሱ እምባ ደሞ እንዲገደብ እግዚአብሔር አባት ሆይ በኢየሱስ ክርስቶስም እንጸልያለን። አባት እግዚአብሔር ደግሞም ወጣቱን አንተ እንድትመለከትም እግዚአብሔር አባት ደግሞም ማስተዋል አንተ እንድትሰጣቸውም እግዚአብሔር አባት ሆይ በ ኢየሱስ ክርስቶስም እንለምናሃለን። ጌታ ሆይ ደግሞ በዚህ ምድር ላይ ጌታ ሆይ ደግሞ ያላ ጧሪ እንዳይቀሩ እግዚአብሔር አባቶ ደግሞ ወላጆቻችን አንተ እንድታስብም እግዚአብሔር አባቶ ይ እንጸልያለን። ጌታ ሆይ ደግሞ ይች ምድር አንተ በሰላም እንድትጎበኛት ምህረት እንዲበዛላትም እግዚአብሔር አባቶ ይ በኢየሱስ ክርስቶስም እንጸልያለን። ጌታ ሆይ ደግሞ ሰላሟን ሊያደፈርስ የወጣ ክፉ ጌታ ሆይ ደግሞ ከምድራችን ላይ የተመታ እንዲሆንም እግዚአብሔር አባቶ ይ በኢየሱስ ክርስቶስም እንጸልያለን አለን ጌታ ሆይ ደግሞ ለዚህ ሰላም ለዚህ ምድር ሰላም ደግሞ እንዲሆን ጌታ አባቶች ደግሞ መሪዎችን አንተ እንድታስብ መሪዎችን አንተ እንድትጎበኝ ጥበብንም አስተዋል አንተ እንድጨምርላቸው እግዚአብሔር አባት ሆይ በኢየሱስ ክርስቶስም እንለምናሃለን። ጌታ ሆይ ደግሞ ሰላሟ እንዲመለስ የምንመራውም እግዚአብሔር የሚመሩት አንተ ደግሞም ሕዝቡም ቢሆን ጌታ ሆይ ደግሞ ማስተዋል አንተ ጥበብን አንተ እንድጨምርላቸውም እግዚአብሔር አባት ሆይ በኢየሱስ ክርስቶስም እንለምናሃለን። ይቺ ምድር አንተ ነጻ አውጣ፣ ጌታ ሆይ አንተ ፈውስ፣ ጌታ ሆይ እግዚአብሔር አባት ሰላምን አንተ አብዛ፣ ጌታ ሆይ አባት እግዚአብሔር ደግሞ ከመሳሪያ ጭወት ጌታ አንተ እንዲቆም እግዚአብሔር አባትይ በኢየሱስ ክርስቶስም እለምናሃለን። ጌታ ሆይ ደግሞ በምድራችን ላይ ይህን ስለምታርግም በኢየሱስ ክርስቶስም እናመሰግንሃለን። አባት እግዚአብሔር ሆይ ምድራችን ላንተ አሳልፈን ሰጠን። ጌታ ሆይ ስለተቀበልከንም እናመሰግንሃለን። በአንድ ልጅ በጌታ በኢየሱስ ክርስቶስም ጸለይን። ክብር ለአምላካችን ይሁን። በመጨረሻም ባለፈው ሳምንት እንዳሳሰብኳችሁ በተወሰነልን መሬት ዙሪያ እግዚአብሔር በነገር ሁሉ እንዲያቀናልን እንጸልያለን። እግዚአብሔር ታላቅ አምላክ ስለሆነ ምድርና ሞላዋ የሱ ናትና በነገር ሁሉ እንዲያከናውንልን፣ እንቅፋቱን ሁሉ እንዲያነሳ ከፊታችን በእውነት ትውልድ የሚሰራበት ለብዙ ትውልዶች መሰብሰቢያ የሚሆን ወንጌል የሚሰበክበት እድልና ስፍራ አድርጎ እግዚአብሔር በአርጎ በጊዜው እንዲሰጠን ታምነን እንጸልያለን። እንቅፋቱን ሁሉ እንዲያነሳልን እንጸልያለን። ለዚህ የሚያስፈልገውን ሁሉ እግዚአብሔር እንዲያደርግልን መንገዱን እንዲያሳየን በገንዘብ ቢሆን በሌላም ነገር ቢሆን ጌታ ምሕረት እንዲበዛልን እንጸልያለን። ጌታ ሆይ ካንተ እጅ እንድንቀበል ደግሞም በዘመናችንና በትውልዳችን ውስጥ ለክብርህና ለብዙዎች መዳን የሚሆነው ስራ እንዲሰራ ለዛ የሚሆነው ነገር ሁሉ አንተ እንድታቀናልን እንለምናሃለን። እግዚአብሔር ሆይ አንተ ሁሉን የምትገዛ ከሁሉ በላይ ያለ አምላክ ሆነህ የሚጎድልብን እንደማይኖር እናምናለን። እንዲህ ባለ ሁኔታ በዚህ ስፍራ የምናመልክህ እኛ ደግሞ ብዙዎች ተጨምረው በተሻለ ሁኔታ በፊት ሰራዊት ጌታ እግዚአብሔር ሆይ አሁንም የሚያስፈልገንን የምታውቅ አንተ ደግሞ በነገር ሁሉ ስለምትረዳንና በፊትህ እግዚአብሔር ሆይ መልካሙን በማድረግ ለትውልድ አንዳች ነገር እግዚአብሔር ሆይ ለቃልህ ለወንጌል እውነት የሚሆን ነገር እግዚአብሔር ሆይ የምንሰራበትን እድል ስለምትሰጠን እናመሰግንሃለን። ስለ ሁሉ ክብርና ምስጋና ለአንተ ይሁን። ደግሞ እንጸልያለን። የደመራ በዓል እየተከበረ እንደሆነ እናውቃለን። መነሻው ምክንያት የሆነው ከሁለት ወንበዴዎች ጋር የተቸነከረው ጌታ ኢየሱስ መሰቀል እንደሆነ እናውቃለን። ከተሰቀለው ከክርስቶስ ወደ ተሰቀለበት የሰውን ትኩረት ሁሉ ዘወር የሚያደርግ ነገርም በምድራችን እንደሆነም በመላው ዓለም ይሄ እንደሆነም እናያለን። ትውልዱን ሁሉ የሚታደግ የጌታ ምሕረት በእውነት እንዲበዛ እንለምናለን። ዛሬ ኢየሱስ ያለው በአብ ቀኝ ነው፣ በዘላለም ኃይልና ስልጣን ነው። ሞትን ድል ያደረገውን ጌታ እያንዳንዱ እንዲመለከት ደግሞም የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ተብሎ እንደተጻፈ እያንዳንዱ በእውነት ወደ መስቀሉ ቃል ፊቱን ዞር እንዲያደርግ ዛሬም ሕያው ወደ ሆነው ወደ አሸናፊው ፊቱን ዞር እንዲያደርግ የትውልዱን አይምሮ ህሊና ሁሉ እግዚአብሔር እንዲቆጣጠር፣ ወንጌል በዛ ስፍራ እንዲሰበክ፣ ለተሰበሰበው የምስራች እንዲታወጅ፣ የኢየሱስ ክርስቶስም ድል እንዲነሳ፣ ብዙዎችም በክርስቶስ ያለውን ህይወት እንዲያስተውሉ፣ ለዚህ ትውልድ ምሕረት እንዲያደርግ እንጸለያለን። ህዝቡ የእግዚአብሔር ህዝብ ነው። የተቆረሰው ስጋ የፈሰሰው ደም የጌታችን የኢየሱስ ክርስቶስ ነው። ለሰው ልጆች ሁሉ ፈጣሪም ደግሞም ቤዛም እሱ ነው። ስለዚህ ህዝቡ የእግዚአብሔር እንደሆነ አምነን እንጸለያለን፣ ወገናችን እንደሆነ አስተውለን እንጸለያለን። ደግሞ በዓላት በሆኑ ቁጥር በልዩ ልዩ መንገድ ጠላት ክፉ የሆነው ኃይል የብዙዎችን ህይወትና ጤናማ ነገር ለማወቅ እድል እንዳያገኝ በኃጢአትም ይሁን ደግሞ በአደጋ በልዩ ልዩ መንገድ የብዙዎችን ህይወት እንዳያጨልም ሁሉ በሰላም ወጥቶ በሰላም እንዲመለስ የጌታ ሰላም በሁሉ ላይ እንዲሆን እንጸልያለን። ጌታ ሆይ ምድራችንን አስባት። እግዚአብሔር ሆይ እድል ብትሰጥ ነው ሰው ወደ አንተ የሚመጣው ጊዜ ቢኖረው እድሜ ቢኖረው አንተ ብትረዳው ብታኖረው ነው። ይህን እናውቃለን። እግዚአብሔር አምላካችን ሆይ ስለዚህም ስለ ብዙዎች ደህንነትን ማልድሃለን፣ ያንተ ምህረት እለምናለን። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል ተብሎ እንደተጻፈ እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይተጋል ተብሎም እንደተጻፈ ጌታ ሆይ የሚደክሙ ሰዎች ድካም የሚተጉ ሰዎች ትጋት ትርጉም የሚኖረው ያንተ ፈቃድ ሲሆን ስለሚሆን የሰማይ አምላክ ምድሪቱን ፈጽሞ እንድትጎበኛት ምንም ክፉ ነገር ሳንሰማ እግዚአብሔር ሆይ የሚጠናቀቅ እንዲሆን ለሁሉ ምህረት እንድታደርግ እግዚአብሔር አምላካችን ሆይ እንማልድሃለን። የሰማይ አምላክ ጊዜው ላንተ አሳልፈን ሰጠን። የትኛውንም ነገር ለክፋት የሚቃኝ የጨለመ ኃይል በስሜ የታሰረ ይሁን። ሞትና ጭንገፋን አዝሎ የሚንቀሳቀስ ኃይል በስሜ የታሰረ ይሁን። እግዚአብሔር ሆይ እንደ ምህረት መጠን ሁሉ በሰላም ተጠናቆ በሰላም ተጠናቀቀ የሚል ዜና እንዲሰማ ምድሪቱ በአንተ ምህረት እንድትታሰብ እዚህ ብቻም ሳይሆን በመላው ምድሪቱ ያለውን የሚሆነውን ሁሉ አንተ እንድትቆጣጠር እንጸለያለን። እግዚአብሔር ሆይ ስለሰማህን እናመሰግናለን። ወንጌል አሸናፊ እንደ ቃልህ ጌታ ሆይ ቃልህ እንዲያሸንፍ እንዲሰፋ፣ እንዲሮጥ ምረትህ በነገር ሁሉ እንዲበዛልህ እንጸለይን። አንተም ሰማህን። ክብር ለታላቅነት ይሆን ራሳችንን ላንተ አሳልፈን ሰጠን። ጉባኤውን ላንተ አሳልፈን ሰጠን። አገልግሎቱን ላንተ አሳልፈን ሰጠን። የሰራዊት ጌታ እግዚአብሔር ሆይ በአንተ ሕልውና የተገለጠ አገልግሎት ሆኖ፣ በሚድኑ ነፍሳት የሚታወቅ አገልግሎት ሆኖ፣ በሰማይ ላንተ መላእክት ምስጋና የሚያቀርቡባቸው ሰዎች የሚገኙበት ጉባኤ ሆኖ፣ እግዚአብሔር ሆይ ለክብርህና ለብዙዎች መዳን አንተ ስትንቀሳቀስ የምናይበት ጉባኤ ሆኖ እግዚአብሔር ሆይ ክብርህን እንድናይ እንድትረዳን ለመንህ፣ አንተም ሰማኸን። ክብርና ምስጋና ኃይል ላንተ ይሆን። በዚህ ስለተሰበሰቡና አብረውን ጌታ ሆይ በመጸለይ አንተን ተስፋ ስለሚያደርጉ ስለ ልጆችህ ክብርና ምስጋና ላንተ ይሆን። ደግሞም ጌታ ሆይ በዩቲዩብና በሌሎች አማራጮችም በርቀት ሆነው አብረውን ስለተጠመዱ ስለ ብዙ ቅዱሳን ምስጋናና ክብር ላንተ ይሆን። እግዚአብሔር አምላካችን ሆይ መምጣት ፈልገው በልዩ ልዩ መንገድ ለተሰነካከሉ፣ ጤናቸው ለታወከ፣ ለተፈተነባቸው ሁሉ የሚሆን ቸርነት እንድታደርግ እንለምናሃለን። በያሉበት ሁሉ እንድትጎበኝ እንለምናሃለን። ታመው ሆስፒታል ያሉትን፣ በየጸበሉ ያሉትን ሆይ በቤታቸው የተኙትን፣ ደግሞም ችግራቸው ሳይታወቅላቸው በልዩ ልዩ ደዌ ምክንያት አቅም ያጡትን ሁሉ የሚረዳ ያንተ ጸጋ በጌታ በኢየሱስ ክርስቶስ እንዲበዛ እንለምናሃለን። የጠላት ሥራ እንዲፈራርስ እንጸልያለን። እግዚአብሔር አምላካችን ሆይ ፈውስ ስምህን ለሚሰሙ ስምህንም ለሚጠሩ ሁሉ እንዲሆን እንማልደሃለን። የሰማይ አምላክ ወንጌል ጌታ ሆይ ከኢየሩሳሌም ወደ ሰማርያ ሲሄድን እንደሆነው ከብዙዎች ህይወት የረከሱ መናፍስት እየጮኹ ለቀው ይወጡ እንደነበረ፣ ደግሞም እግዚአብሔር ሆይ ጠንቋዮች እንኳ እስኪማረኩ ድረስ የብዙዎችን ህይወት ገንዘብ እንዳደረክ እንዲሁ አሁንም አገልግሎታችን እንዲሆንልን እንለምናሃለን። ብዙ መተተኞች ብዙ ደጋሚዎች ብዙ አስማተኞች ብዙ እግዚአብሔር ሆይ በኃጢአት ኃይል የታገቱ ሰዎች ነፃ የሚወጡበት ያንተ ኃይል በአገልግሎት ውስጥ እንዲያልፍ እንለምንሃለን። የሰው ልብ የሚለወጥ ሰው መንፈስ የሚታደስበት የሰው ህይወት ለአንተ ሆኖ የሚቀርበት ጸጋ እንዲበዛ እንለምንሃለን። ወንጌል ጌታ ሆይ በአሸናፊ እንዲሄድ እንለምንሃለን። እንዲናጠቅ እንለምንሃለን። ጎትቶ እንዲያወጣ ከሞት ኃይል እንዲፈለቅቅ እንለምንሃለን። እግዚአብሔር አምላካችን ሆይ በኃይል እንዲሆን እንደቃለ በመንፈስ ቅዱስ ኃይል እንዲሆን እንደቃለ ብዙዎችን በሚፈታበት ኃይል እንዲሆን እንደቃለ እግዚአብሔር ሆይ ጸጋህ እንዲበዛልን ለመነ። አቤቱ የሰራዊት ጌታ እግዚአብሔር ስለሰማህን እናመሰግናሃለን። ሁሌም ስለምትሰማ እናከብርሃለን። ክብርም ምስጋናም ውዳሴም አምልኮም ቅዳሴም ዝማሬም ለአንተ ይሆን። ቅዱስ አባታችን ልዑል እግዚአብሔር ሆይ ደግሞ ከዚህ በኋላ በሚኖረን ጊዜ የምንካፈለውን የፍቅር ማዕድ እንድትባርክልን ጌታ ሆይ አንተ በነገር ሁሉ ስለሰጠህን እያመሰገን እንለምንሃለን። ጌታ ሆይ እንደኛ ላልሆነላቸው ሕይወት በብዙ ውጣ ውረድ ለሚያልፉ ደግሞ ደግሞም እግዚአብሔር ሆይ የምንመገበው በነገር ሁሉ ጤና እንዲሆነን ጸጋ እንዲበዛልንም እንለምንሃለን። እግዚአብሔር ሆይ ስለደከሙ ይህንን ለማቅረብ ጉባኤውንም ለማገልገል በፊትህ ስለወጡ ስለወረዱ እህቶችና እናቶች አብረዋቸውም ስላሉ ወንድሞችና አባቶች ሁሉ እጅግ እናመሰግንሃለን። አንተ መልካም አድርግህልናል፣ እናመሰግናለን። ኑሯቸውን፣ ትዳራቸውን፣ ቤታቸውን ሁሉ እንድትጎበኝ በሚያስፈልጋቸው ነገር ሁሉ እንደ ባለጠግነት መጠን እንድትሞላላቸው እንጸልያለን። ቅዱስ አባታችን ሆይ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም ተብሎ እንደተጻፈ ጌታ ሆይ ይህንን በማቅረብ የሚደክሙቱ አንተን በመውደድ ደግሞም ጌታ ሆይ ያንተ የሆነውን ጉባኤ በማክበር ነውና፣ በነገር ሁሉ ጌታ ሆይ ምሕረት እንዲበዛላቸው ጸጋ እንዲበዛላቸው እንለምንሃለን። ጌታ ሆይ ለዚህ የሚሆን ምላሽ ስላለህም እናከብረሃለን። ስለ ሁሉ እናመሰግንሃለን። ክብር ምስጋና፣ ውዳሴ፣ አምልኮ፣ ቅዳሴም ዝማሬም ለአንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። ያለውን ሁላችሁም ተቃምሳችሁ ሄዱ። እሺ፣ እየሰማችሁ ነው እየሰማችሁ ነው አይደል? አዎ። የፍቅር ማዕድ የፍቅር ማዕድ ነው እና አብሮ መብላት መልካም ነው እና ሁላችሁም ተካፈሉ። ምንም እንደተለየ ነገር አትቁጠሩት። አንዳንዴ የሰው ቤት የሰው ድግስ እንደ መብላት ቆጥሩት። ይሆን አላቅም፣ አንዳንዶቻችሁ እጥፍ ትላላችሁ፣ ሹልክ ትላላችሁ እና ምንም እንጀራ የሌለው ሰው እዚህ እንዳለ አይሰማንም። የሚበላው ስላጣ የመጣ ሰው እንዳለ አይሰማንም። እዚህም ያለው ነገር ያው የፍቅር ማዕድ ነው እና አብራችሁ ተሳተፉ መልካም ነው። እግዚአብሔርም ቃል እንደሱ ይደግፋል። ስለዚህ እሱ እንድታደርጉ እለምናችኋለን፣ በጌታ ፍቅር እለምናችኋለን።